የሰው ልጅ ባሳለፋቸው ዘመናት ሁሉ እንዳሁኑ ያለ ውስብስብ ሁኔታዎች አልገጠመውም። ይኸውም ለሰው ልጅ በአጠቃላይ በመሬት ገጽ ላይ ለሚገኝ ሕይወት ሁሉ አሳሳቢ የሆነው የኒውክሌር የመሳሪያ ሽቅድድም ነው። በዚህ ላይ የተመሠረተው የጦርነት ስጋትና ይህን ስጋት ለማስወገድ የሚደረገው ጥረትም በሐያላኑ ሀገራት እብሪት ተስተጓጉሏል። የወቅቱ ዓለም አቀፍ ሁኔታ አይነተኛ ባህሪ በአንድ በኩል የዓለምን ሕዝብ ለኒውክለር ጦርነት ለመማገድ የሚደረግ ትግልና በሌላ በኩል ይህ አይነት ጦርነት እንዳይነሳ ለመከላከል የሚደረግ ትግል ነው። ዛሬ ምድራችን በእነዚህ ተጻራሪ አዝማሚያዎች ማለትም ለሰላምና ለጦርነት በሚደረገው ትግሎች ተወጥራ ትገኛለች። የወደፊቱ ዓለም አቀፋዊ ግንኙነት ሁኔታም በእነዚህ አዝማሚያዎች ሂደት የሚወሰን ይሆናል። ሰላም እንዲሰፍን በመንግስታት መካከል በጋራ ጥቅም ላይ የተመሰረተ መልካም ግንኙነትና መረዳዳት እንዲመሰረት፣ ለሰላም መስፈን ጠንቅ የሆነው የጦር መሳሪያ ሽቅድድም እንዲገታ፣ ደረጃ በደረጃም እንዲቆም፣ ህዝቦችን ከኒኩለር ጦርነት ስጋት ለማላቀቅ በሚደረገው ጥረት በጎ መንፈስ ላይ የተመሰረተ ፖሊሲ ያስፈልገናል። የዓለማችን ጦርነት ታሪክ እንደሚያስረዳን ላለፉት ዘመናት እጅግ በርካታ ጦርነቶች ተካሂደዋል። ብዙ ሕይወት አልፏል፣ ንብረትም ወድሟል። በዚህ ረገድ በኮሪያ ምድር በአንድ ሕዝቦች መካከል የተካሄደው ጦርነት አራት ሚሊዮን ሰዎችን ፈጅቷል። እልቂቱ ወታደሮችን፣ ፓይለቶችን፣ መኮንኖችን፣ ሲቪሎችንና ሌሎችንም ያካትታል። በመቶ ሺዎች የሚቆጠሩ ቆስለዋል። አገራችን ኢትዮጵያ የዚህ ታሪክ አካል ናት። የተባበሩት መንግስታት ድርጅት እንደ ኤሮፓውያን አቆጣጠር በሰኔ 27 ቀን 1950 ያሳለፈውን ውሳኔ ተከትላ የሰላም አስከባሪ ጦሯን ለመላክ መስማማቷ የሚታወስ ነው። እንደ አውሮፓውያን አቆጣጠር ነሐሴ ወር 1910 በኮሪያውያን ታሪክ ትልቅ ስፍራ ይሰጠዋል። ሀገረ ጃፓን የረጅም ዘመን ውጥኗን ኮሪያን በመውረር ያሳካችበት፣ በኮሪያ ልሳነ ምድር የጃፓን ልዕላዊነት የነገሰበትና አዲስ የታሪክ ምዕራፍ የተመዘገበበት ዘመን ነበር። ኮሪያውያን በጃፓኖች መወረራቸው እንደ እግር እሳት አንገብግቧቸዋል። ጃፓናውያን የኮሪያን አፈር ከረገጡበት ዕለት ጀምሮ ኮሪያውያን ወራሪውን የጃፓን ጦር በተቻላቸው መጠን ለመመከት ብዙ ጥረዋል። ሆኖም ግን ለነጻነት ሲያደርጉት የነበረው ተጋድሎ ውጤታም አልነበረም። በወቅቱ በወታደራዊ አደረጃጀት በጦር ኃይልና በጦር መሳሪያ ብቃት ልዩነታቸው የሰማይና የምድር ያህል ነበር። በዚህ የተነሳም ሌሎች አማራጭ የትግል ስቶችን በመጠቀም የአርነት ተጋድሏቸውን አቀጣጠሉት። ይህ የነጻነት ተጋድሎ በሰሜኑ በኩል በኪም ኢልሱንግ፣ በደቡብ ደግሞ በዶክተር ሲንግማን ይመራ ጀመር። ኮሪያውያን ለአርነት የሚያደርጉትን ተጋድሎ ገፉበት። ሆኖም ግን ጃፓንን ወረራ ከያዘቻቸው የኮሪያ መሬቶች ማስወጣት ግን አልተቻለም። ይህም ዓለም አቀፍ ክስተቶችን እንዲጠብቁ አስቻላቸው። ሁለተኛው የዓለም ጦርነት የዓለምን የፖለቲካ ሚዛን በእጅጉ የቀየረ ክስተት ነው። ለ35 ዓመታት በቀኝ ገዢዎች ቀንበር ስር ሆነው ሲሰቃዩ ለነበሩት ኮሪያውያን አዲስ ተስፋ ይዞ ብቅ አለ። ተስፋቸው ሀገራቸው ዳት ተስፋቸው ነፃ የሆነች አዲሲቷን የኮሪያ መንግሥት መመስረት ነበር። እንደ ኢሮፓያን አቆጣጠር በ1941 ጃፓን በአሜሪካን የወደብ ከተማ በሆነችው ፒራር ሃርቦር ላይ ያልተጠበቀ መጠነ ሰፊ ማጥቃት ሰንዝራ ከፍተኛ ጉዳት አደረገች። ጥቃቱ በተፈጸመ በማግስቱ የወቅቱ የአሜሪካው ፕሬዝዳንት ሩዝቨልት ለምክር ቤታቸው ባደረጉት ንግግር በአሜሪካና በጃፓን መካከል ጦርነት መጀመሩን ይፋ አደረጉ አሜሪካ በተቀናጀ መልኩ በማጥቃትም በጃፓን ቁጥጥር ስር የነበሩ ደቡባዊውን የኮሪያ ባህረ ገብ መሬቶችን ተቆጣጠረች። በሌላ በኩል በጆሴፍ ስታሊን የምትመራዋ ሶቪየት ኅብረት ሰሜናዊውን አንዳንድ የኮሪያ መሬቶችን ከጃፓኖች ነፃ ማውጣት ጀመረች። እንደ ኤሮፒያን አቆጣጠር በ1945 ናዚ ጀርመኒ በጦርነት ከተሸነፈች በኋላ የሀያላን አገራት መሪዎች በፖስት ዳሙ ጉባኤ ዓለም ከሁለተኛው የዓለም ጦርነት በኋላ ምን መምሰል እንዳለባት ተወያይተው ነበር። በዚህ ውይይት ዋናው ጉዳያቸው ኮሪያ ነበረች። በውይይቱ ሀያላኑ ሀገራት ጃፓን ሙሉ በሙሉ ከኮሪያ ልሳነ ምድር እንድትወጣ ጠንከር ያለ ውሳኔ አስተላለፉ። ጃፓን ይህንን ውሳኔ ሙሉ በሙሉ የተቀበለችው ሲሆን የ35 ዓመት በልሳነ ምድሩ የነበራት ታያልነቷም በዚሁ አበቃ። አሁን የኮሪያ ምድር ከጃፓናውያን ተጽዕኖ ተላቋል። ሆኖም ግን ኮሪያውያን አስበውት የነበረው ነፃይቷን የኮሪያ መንግሥት የመመስረት ሕሳቤ አልሆነላቸውም። ጃፓኖች የኮሪያን ግዛቶች መልቀቃቸውን ተከትሎ ዳግም ሌላ ስጋት ተከሰተ። በነሐሴ 24 ቀን 1945 ሶቪየት ኅብረት ወታደሮቿን በኮሪያ ሰሜናዊ ግዛቶች ማስፈር ጀመረች። ይህ ኃያላኑ ሀገራት ኮሪያን ለመቀራመት የሚያደርጉት እሽቅድድም ሌላ ስጋትን ጫረ። ኮሪያውያን ነፃ ሀገር የመመስረት እድላቸው አደጋ ላይ መውደቁን ተገነዘቡ። በሌላ በኩል እንደ ኤሮፓውያን አቆጣጠር በነሐሴ ወር 1948 የኮሪያ ሪፐብሊክ በዶክተር ሲንግማን በደቡብ ተመሰረተ። በተመሳሳይ መልኩም በመስከረም 1948 የኮሪያ ህዝብ ዲሞክራሲያዊ ሪፐብሊክ በኮሚኒስቱ መሪ ኪም ኢልሱንግ ታወጀ። ሰሜን ኮሪያ ህዝባዊ ሰራዊቷን ካደራጀች በኋላ የውጭ ኃይሎች ኮሪያን የመልቀቁ ነገር ይበልጡኑ አወሳሰበው። ሆኖም ግን ሶቪየት ኅብረት ኃያላኑ ሀገራት ማለትም ሶቪየት ኅብረትና ዩናይትድ ስቴትስ ሰራዊታቸውን ከኮሪያ እንዲያስወጡ የሚያትት እቅድ አውጥታ ነበር። ሆኖም ግን ዩናይትድ ስቴትስ ይህን አልተቀበለችውም። አሜሪካኖች እንደሚሉት ከሆነ ደቡብ ኮሪያ ከሰሜን ኮሪያ ሊፈጸምባት የሚችለውን ማንኛውንም ጥቃት ለመከላከል የሚያስችል አቋም ላይ አልነበረችም። በዚህ ምክንያት የውጭ ኃይሎች ሰራዊታቸውን ከኮሪያ ምድር ያስወጡ የሚለው እቅድ በዩናይትድ ስቴትስ እምቢተኝነት ከሸፈ። በሀያላኑ ሀገራት መካከል የነበረው የርዕዮተ ዓለም ተቃርኖ ወደ ህዝቡ ወርዶ በሰሜኖቹ ኮሚኒስት መሪዎችና በደቡቦቹ መሀል አለመግባባቶች መታየት ጀመሩ። አብዛኛው የቅራኔዎቹ ምንጭ ዩናይትድ ስቴትስና ሶቪየቶች ነበሩ። የሁለቱ ኮሪያዎች መለያ ድንበር ነው ተብሎ በሀያላኑ ሀገራት የተወሰነው ሰርቲኤስ ፓራራል የውጥረት ቀጠና ሆኖ አልፎ አልፎ አንዳንድ ግጭቶችን መታየት ጀመሩ። እንደ ኤውሮፓውያን አቆጣጠር ሰኔ 25 ቀን 1950 በዕለተ እሁድ ከጠዋቱ አራት ሰዓት አካባቢ በቁጥር 175 ሺህ ይሆናል ተብሎ የሚገመት የሰሜን ኮሪያ ሰራዊት 100 ታንኮችና በሌሎች ከባድ መሳሪያዎች ታስጅቦ ሁለቱ ኮሪያዎችን የሚለየውን መስመር በመጣስ ወደ ደቡብ ኮሪያ ግዛቶች ገሰገሰ። ይህ ያልተጠበቀ የሰሜን ኮሪያ እርምጃ ዓለምን አስደነገጠ። ወረራውን ተከትሎ በቋፍ ላይ የነበረው የሶቪየት ኅብረትና የዩናይትድ ስቴትስ ግንኙነት ይበልጡኑ ተበለሻሸ። የወቅቱ የዩናይትድ ስቴትስ ፕሬዚዳንት የነበሩት ትሩማን ኮሚኒዝም የዓለማችን የጸጥታና የደህንነት ስጋት ነው ሲሉ ገለጹ። አንዳንዶች ይህንን የትሩማን ንግግር የቀዝቃዛው ጦርነት መጀመር ማብሰሪያ ነው ሲሉ ይገልጻሉ። የሰሜን ኮሪያ መጠነ ሰፊ ወረራን ተከትሎ የተባበሩት መንግስታት ድርጅት አስቸኳይ ስብሰባ በመጥራት አፋጣኝ ነው ያላቸውን ውሳኔዎችን በሰሜን ኮሪያ ላይ አስተላለፈ። ሰሜን ኮሪያውያን የመንግስታቱ ድርጅትን ጥሪ ከቁብ አልቆጠሩትም፤ በወረራውም ገፉበት። ይህንን የተገነዘበው የመንግስታቱ ድርጅትም እንደ ኤሮፓያን አቆጣጠር በሰኔ 27 ቀን 1950 ወታደራዊ እርምጃ እንዲወሰድና አባል ሀገራትም ለዚህ ግዳጅ ወታደሮቻቸውን ያዋጡ ሲል ተማጸነ። አገራችን ኢትዮጵያ የመንግስታቱ ማህበር ጥያቄን በመቀበል ወታደሮቿን ወደ ኮሪያ ምድር ለመላክ ተስማማች። ኢትዮጵያ በዚህ ግዳጅ ላይ እንደምትሳተፍ ካሳወቀችበት እለት ጀምሮ ወታደሮቿን ከአስር መድፈኛ ሻለቃዎች ከመመልመል ባለፈ ሌሎችን ከፍተኛ የሚባሉ ዝግጅቶችን አድርጋለች። ዝግጅቶቹ መካከል ብርጋዴር ጀነራል ሙሉጌታ ቡሊ የስልጠናውን ሂደት በበላይነት እንዲቆጣጠሩ፣ ስዊድናዊው መኮንን ሻለቃ ስቴቨንበርግ ስልጠናውን በዋነኝነት እንዲሰጡ፣ የስልጠናውን ሂደት ደግሞ በቅርብ ሆነው ጀነራል መንግስቱ ነዋይ እንዲከታተሉ የተለያዩ ሴሚናሮችን በፊልም ሳይቀር በመታገዝ ሰራዊቱ በክብር ዘበኛ አዳራሽ ውስጥ እንዲመለከቱ ማድረግና ብርጋዴር ሳንፎርድ የእንግሊዝኛ ቋንቋ ስልጠናን ለሰራዊቱ እንዲሰጡ ተደረገ። ወደ ኮሪያ የሚዘምተው ሰራዊት ምን ተብሎ ይጠራ የሚለው በሰራዊቱ መሪዎችና በንጉሰ ነገስቱ ሌላው የመወያያ ርዕስ ነበር። ኋላ ላይ ንጉሰ ነገስቱ ቃኘው ሻለቃ ሲሉ ሰየሙት። እንደሚታወቀው የጦር አዋቂ ዲፕሎማትና ገረገዢው ራስ መኮንን ወልደ ሚካኤል ወይንም በፈረስ ስማቸው አባቃኘው በኢትዮጵያ ታሪክ ትልቅ ስፍራ ከሚሰጣቸው የአጤ ምኒልክ ከፍተኛ የጦር ሹማምንቶች አንዱና ዋነኛው ነበሩ። በ906 ዓ ም ከሐረር ወደ አዲስ አበባ ጉዞ በጀመሩበት ወቅት በአጋጠማቸው ሕመም ሕይወታቸው ያለፈው አባቃኘው በብዙዎች ዘንድ ተወዳጅ እንደነበሩ ተጽፏል። ግርማዊ ቀዳማዊ ኃይለ ስላሴም የአባታቸው ስም እንዲታወስ የተለያዩ ጥረቶችን ያደርጉ ነበር። ከእነዚህ ውስጥ አንዷ ቀኝ የሚገኘው አውሮፕላን ነበረ። ንጉሠ ነገሥቱ በ ዎቹ አጋማሽ አንስቶ ከስፍራ ስፍራ በዚች አውሮፕላን ይንቀሳቀሱ ነበር። ቃኘው የተሰኘችው ይች አውሮፕላን ኢጣሊያ ኢትዮጵያ መውረር ስትጀምር ቀይ መስቀል ቁስለኞችን ከጦር ግንባር በማንሳት ሕክምና ሊያገኙ ወደሚችሉበት ስፍራ በማመላለስ ትልቅ ግልጋሎትን ሰጥታለች። ኋላም ቃኘው በኢጣሊያኖች ማይጨው አካባቢ ተመታ መቃጠሏ ይታወሳል። የቃኘው ታሪክ እንዲደበዝዝ ያልፈለጉት ዓፄ ኃይለስላሴም ለዚህ ነበር ወደ ኮሪያ የሚዘምተውን የሰላም አስከባሪ ጦር ቃኘው ሻለቃ ሲሉ ሰየሙት። ወራትን የፈጀው በእንግሊዛውያንና በኢትዮጵያውያን አሰልጣኞች ሲሰጥ የነበረው ስልጠና ተጠናቀቀ። ሚያዝያ 4 ቀን 1943 ዓ ም ሰራዊቱ ንጉሠ ነገሥቱ በተገኙበት በጃንሜዳ በይፋ ተመረቀ። በማግስቱ ሚያዝያ 5 ቀን 1943 ዓ ም የቃኘው ሻለቃ ብርጌድ አባላትን ወደ ኮሪያ ለመሸኘት በርካታ ሰዎች ለአጋር ባቡር ጣቢያ ተገኙ። በሽኝቱ ላይ የጦር ሹማምንቶች፣ የዘማች ቤተሰቦችና የአዲስ አበባ ነዋሪዎች ተገኙ። ሽኝቱ ልዩ ነበር በስፍራው ተገኝቶ የነበሩ የዘማች ቤተሰቦችና በርካታ የከተማው ነዋሪዎች ዘማቾችን መልሰው የሚያገኟቸው ስላልመሰላቸው በከፍተኛ ሁኔታ ስሜታዊ ሆነው ነበር። ባቡሩ ሲንቀሳቀስም ሆነ በጉዞ ላይ ዘማቾች ከፍተኛ ጭንቀት ውስጥ ገብተው ነበር። የካሳ ተሰማ ክራር ገላገለቻቸው እንጂ ሐዘኑስ የከፋ ነበር። የቃኘው ሻለቃ አባላት ከጅቡቲ ጀምሮ ለ21 ቀናት ያህል በመርከብ ተጉዞዋል። በመጨረሻም የደቡብ ኮሪያ ደቡባዊ ክፍል በሆነችው የፑዛን ወደብ እንደ አውሮፓውያን አቆጣጠር በግንቦት ወር 1951 ደረሱ። ለሰራዊቱም የደቡብ ኮሪያ መሪ ዶክተር ሲንግማን እና የአሜሪካ ከፍተኛ የጦር መኮንኖች በተገኙበት ደማቅ አቀባበል ተደረገል። ቀናት ቆይታ በኋላም ከአሜሪካን የጦር መሣሪያዎችና ከኮሪያ መልካም ምድር ጋር የሚያስተዋውቅ ስድስት ሳምንት የፈጀ ስልጠናን ወስደው 85 መኮንኖችና 137 የቃኘው ሻለቃ ወታደሮች በሰባተኛው የአሜሪካን ዲቪዚዮን ስር ተሰለፉ። የቃኘው ሻለቃ ብርጌድ በተለያዩ አውደ ግንባሮች በመሰለፍ አኩሪ የሆነ ጀግንነት ፈጽሟል። በተለይ በሽምቅና በደፈጣ ውጊያ ተወዳዳሪ አልነበረውም። ኢትዮጵያ በአጠቃላይ በአምስት ዙር 6037 ወታደሮቿን ወደ ኮሪያ ልካለች። 122ቱ በጦርነቱ ሞተዋል። 536ቱ ወታደሮቿ ቆስለዋል። የተማረከ ግን አንድም ኢትዮጵያዊ ወታደር አልነበረም። ወደ ኮሪያ የተላከው ቃኘው ሻለቃ ለመጀመሪያ ጊዜ ከጠላት ነፃ ባወጣት ቻንቹን ከተማ ውስጥ ለኢትዮጵያ የኮሪያ ዘማቾች መታሰቢያ ሐውልት ቆሞላቸዋል። ይህንን ሐውልት የመረቁት ግርማዊ ቀዳማዊ አጼ ኃይለስላሴ ነበሩ። ባውልቱ አካባቢ የኢትዮጵያ ባህላዊ ገጽታ የሚያንጸባርቁ ጎጆዎችም ተገንብተዋል። በጦርነቱ ከፍተኛ ተጋድሎ የፈጸሙና ድል የተቀዳጁ ኢትዮጵያውያንን ጨምሮ ለአራት የተባበሩት መንግስታት ድርጅት አባል ሀገራት መከላከያ ኃይሎች መታሰቢያ የሚሆንና በየሀገሮቻቸው ስም የሚጠሩ አዳራሾችም ታንጹላቸዋል ከሁሉም ትልቁ አዳራሽ የኢትዮጵያው አዳራሽ ነው። የኮሪያ ዘመቻ ሴቶችም ተሳታፊ በመሆን ወደ ኮሪያ አቅንተዋል። ሲስተር አስቴር አያናና ሲስተር ብርቅነሽ ከበደ የኢትዮጵያ ቀይ መስቀል ማህበር ለመጀመሪያ ጊዜ በነርስነት ካሰለጠናቸው ነርሶች መካከል ናቸው። እነዚህ ሁለት ነርሶች ወደ ኮሪያ በመዝመት በጦርነቱ ለቆሰሉ የተባበሩት መንግስታት ድርጅት አባል ሀገራት ወታደሮች ተገቢውን የሕክምና እርዳታ በመስጠትና በአስተርጓሚነትም አገልግለዋል። ከኮሪያ ዘማቾች ጋር በተያያዘ የሚነገሩ በርካታ ታሪኮች አሉ። አንዳንዱ ያስቃልም፣ አንዳንዱ ደግሞ እጅጉን ያስደምማል። ግለሰቡ ኮሎኔል ጃጃንቲካ ይባላሉ። የሰላሳ ሁለተኛ ሬዝመንት ከዘመቻ መምሪያ መኮንኖች አንዱ ናቸው። ኮረኔሉ በአስቸጋሪ ባህሪያቸው ምክንያት በአብዛኛው የሰራዊቱ አባላት አይወደዱም። ከኢትዮጵያ ወታደሮች ጋር መቃቃር ከጀመሩ ሰነባብቷል። አሜሪካኖቹ ግን ባህሪያቸውን ችለው አይቶ እንዳላየ በመሆን ያልፏቸው ነበር። ኢትዮጵያውያኖቹ ወታደሮች ግን ኮሎኔል ጃጃንቲካ በሰራዊቱ ላይ የሚያሳየው ንቀት የተሞላበት ባህሪ ለመቀበል አልወደዱም። በተደጋጋሚ ውዝግብ ውስጥ የሚገቡበት ሁኔታም በረከተ። ኢትዮጵያውያን ወታደሮች ኮረኔሉ የኢጣሊያ ዜጋ መሆኑን ሲደርሱበት ግን ሁኔታው ይበልጥኑ ተካረረ። ኋላም ላይ የተወሰኑ የቃኘው ሻለቃ አባላት ኮረኔሉን ለማስደንገጥ በድብቅ ይመክራሉ። የኢትዮጵያ የባህል ሙዚቃ የሚቀርብበት ዕለት ሰውየውን ለማስበርገግ ምቹ አጋጣሚ ሆነው ስላገኙ ያችን ቀን በጉጉት ይጠባበቁ ጀመር። ቀኑም ደረሰና የኢትዮጵያ የባህል ሙዚቃ መቅረብ ጀመረ። በስፍራው ላይ ከፍተኛ የጦር መኮንኖች ተጋብዘው የነበረ ሲሆን ከተጋበዙትና በስፍራው ከተገኙት አንዱ ኮረኔል ጃጃንቲካ ነበሩ። ብዙም ሳይቆይ በሰዓቱ ዝግጅቱ ተጀመረ። ኢትዮጵያውያኖች ሙዚቀኞች የተለያዩ የባህል ሙዚቃዎችን ማቅረብ ጀመሩ። ሽለላና ፉከራም የዝግጅቱ አካል ነበር። የኢትዮጵያ መኮንኖች በድብቅ ኮረኔል ጃጃንቲካን ለማስደንበር ያዘጋጁት ሻለቃ ኃይለማርያም ሌንጮ ተራቸው ደረሰና ጋሻና ጦራቸውን ይዘው ወደ መድረክ ወጡና ሽለላውን አጧጧፉት። ቀስ እያሉም ወደ ኮረኔሉ አፍንጫ ስር ተጠግተው አይናቸውን አፍጥተው ከልክ በላይ እየጮሁ የአድዋ ጀግኖችን ምኒልክን፣ ገበየውን፣ ባልቻን አወደሱ። በኢትዮጵያና የኢጣሊያ ጦርነት የተሳተፉ የኢጣሊያ የጦር መኮንኖችን ስም እየጠቀሱ በነገር አፈር ከድሜ ያበሏቸው ጀመር። በሁኔታው እጅጉን የተደናገጡት ኮረኔል ጃጃንቲካ ቀጣዩ ምን ሊሆን እንደሚችል ስለገመቱ ከመቀመጫቸው ተነስተው ብሳሉ። ሁኔታው የአሜሪካ መኮንኖችንም አስደንግጧል። ከዚህ እለት ጀምሮ መኮንኑ ባህሪያቸውን አለሳልሰው ግዳቻቸው እስኪፈጸም ድረስ ከኢትዮጵያን ወታደሮች ጋር በመግባባት ይሰሩ ነበር ይባላል። ከቃኘው ሻለቃ በተያያዘ የሚነሱ ሌሎችም በርካታ ታሪኮች አሉ። የሰሜን ኮሪያና የቻይና ወታደሮች በሀሰት የቃኘው ሻለቃ አባላት የሰው ስጋ ይበላሉ የሚለው ወሬ ሌላው ተጠቃሽ ታሪክ ነው። ይህ የቃኘው ሻለቃ ወታደሮች የሰው ስጋ ይበላሉ የሚለው የሀሰት ወሬ መነሻው ከየት እንደነበር አዲስ ዘመንን ጨምሮ ሌሎችም የህትመት ውጤቶች ስለ ሁኔታው በሰፊው አስነብበዋል። ታሪኩም ይህ ነው። በመጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የአምሳ አለቃ ደቦች በርበሬን በርካቶች ተለውጧቸዋል። የአምሳ አለቃ ደቦጭ በማቀዝቀዣ የቆየ ጉማሽ ስጋ በቦርሳቸው ይዘው ወደ ውጊያ ሜዳ ገሰገሱ። በወቅቱ ከጠላት ጋር ጦርነቱ ተፋፍሞ ነበር። ለሰዓታት የቆየው ፍልሚያ አይሎ ሲጠናከርም የጨበጣ ውጊያው ቀጠለ። መታገሉ፣ ሳንጃ ለሳንጃ መሞሻ አለቁና መጣል መውደቁ በረታ። የአምሳ አለቃ ደቦጭን የገጠመው ወታደር ጉልበታቸውን ፈትኖ ተገዳደራቸው። በመጨረሻም የአምሳ አለቃ ደቦጭ በርበሬ ታግለው ጠላታቸውን በሰደፍ በመጣል ለምርኮ ዳረጉት። ወዲያውም በቦርሳቸው የያዙትን ጥሬ ስጋ በምርኮኛው ትከሻ ላይ ተቀምጠው ስጋውን እየቆረጡ ደጋግመው ጎረሱ። ይህን ያየው ምርኮኛውና በጦር መነጸር ከሩቅ ሆነው ሁኔታውን ሲከታተሉ የነበሩ የጠላት ኃይሎች በጣሙን ተረበሹ። የሰው ስጋ የሚበሉ መስሏቸው በረገጉ፣ ወሬውን በነፋስ ፍጥነት እንዲስፋፋ አደረጉ። ሀቁ ግን የአምሳ አለቃ ደቦች በርበሬ በወቅቱ ሲበሉ የነበረው ጥሬ የበሬ ስጋ ነበር። ኢትዮጵያውያን ወታደሮች ከግዳጃቸው ውጭ የረፍት ጊዜያቸውን በአብዛኛው ያሳልፉ የነበሩት በጃፓን ደሴቶች ላይ ነበር። ኢትዮጵያውያን ከጃፓናውያን ጋር እጅግ ከመላመዳቸው የተነሳ በፍቅር የወደቁበት በርካታ አጋጣሚዎች ተከስተዋል። ለዚሁም ነበር ጥላውን ገሰሰ ሩቅ ምስራቅ ሲል ያዜመው።